በኔ በኩል ሁለት ነገሮችን በዋናነት የማነሳው ደምና የአይን ብሬንን መለገስ በተመለከተ በሆልፍ ያለ ያልተወለደ ህፃን ደግሞም ተዛማቸው የሚተላለፍነን ካለበት ግለሰብ በስተቀር ሁሉም ሰው ይህንን ድል ማድረግ የሚችልበት መሆኑን መሆኑ ግንዛቤ ቆስጃ ያለው የሚበል የሚያሰኝ ነው። ሌላው ምናልባት እንደ ሀገር በቅርብ ጊዜ የጀመርናቸው ቢሆንም ዓለም አቀፍ ዳራዎችን ግን ስንመለከት በተለይ እንደ አውሮፓውያን አቆጣጠር ከ1863 ጀምሮ በሲውዘርላንድ ጄኔቭ ላይ ደም የመለገስ ተግባር በመጀመሪያ ጊዜ ባለን ታሪክ እውን የሆነበት ነው። እንደ ሀገራችን ከ1927 ዓመተ ምህረት ጀምሮ ጭላጭሎች እየታዩ ዛሬ ያለንበት ደረጃ ላይ እንደደረሰን ነው የሚያሳየው። ዳራውን ለማንሳት የሞከርኩበት ምክንያት ምንድን ነው? በተለይ በቤተ እምነቶች እንደ እንግዳ ትምህርት ስለሚወሰድና ስለሚታይ ዓለም አቀፍ የሆነውን ዳሰሳዎቹ የጥናታቸው አንዱ አካል አድርጋቸው እንድታቀርቡ ስለመፈል ምናልባት ከጊዜ በኋላ ኢትዮጵያ ውስጥ የመጣ የተከሰተ ተደርጎ እንዳይወሰድ ዓለም አቀፍ ተሞክሮች እንደሚመስሉ የትኛው ሀገር መቼ ምን ያክል ሰዎችን ህይወት መታደግ ይችላዋል የሚለው ማለት እናንተ ከኔ በላይ በደንብ ታቃላችሁ ብዬ ስለማስብ አለባቸው። እኔ እንዳለውበት ማገለግልበት ስፍራ ላይ በዓመት ሁለት ጊዜ የተለመዱ የደንብ ልገሳ አሉ። ይህን የምናደርገው በግል ተመሳሽነት እንጂ የትኛውም አካል ብጎታ ጎብን አይደለም ግን ይህን አጥንተን በጋራ መስራት የምንችል ከሆነ ሰፊ ስራዎችን መስራት እንደሚያስችል እንድትረዱ ስለፈለኩ ነው። በተጨማሪም በእናንተ በኩል ታች የወረደ ስራ እንዲሰራ ከተፈለገ አንደኛ እዚህ የተገኘው አካል የሃይማኖት መሪ እንደመሆኑ መጠን የስልጠና ማንዋሎቹን የሚያገኙበትን እድል ብታመቻቹ፣ ቅድም ሲሰጥ የነበረው ስልጠና እያንዳንዱ የማስተማር ክህሎት እና በዙሪያው ከፍተኛ ህዝብ ያለው ስለሆነ የስልጠና ማናወሮችን በቀላሉ መስጠት ብትችሉ እናንተም ሳታስፈልጉ ማስተማር፣ ማሰልጠን፣ ማብቃት የሚቻልበት እድል ስላለ ማለት ነው። ሌላው ከዚህ ጋር ተያይዞ የግንዛቤ ማስጨበጫው ተግባር ላይ ከዚህ በመቀጠል እኛ ስኖር ዛሬ ውሰላቸው ግንዛቤ ወደታች ስለምናወርዳቸው እንዴት ነው በሁለትዮሽ መስራት በእንዳንተ በኩል ምን አይነት ድጋፎች ሊደረጉ ይችላል? እንደዚህ አይነት ፓኬጆች ውስጥ አላችሁ ወይም የሚለው አስፈላጊ ነው ብዬ ስለማምን ነው። እንግዲህ እንደ መግባረ ሰላይ ክፍል ሰፊ ስራ የተሰራ ነው በኛ በኩል የሚገኘው። ስለዚህ አብረን የምንሰራ ለውጤታማነቱ በጋራ ድርሻ የምንወስድባቸው ፕላትፎርሞች ስላሉ ብታስቡበት ለማለት ያክል ነው። አመሰግናለሁ ስ